አሰላሙ አሌይኩም ሀባይቢ እንዲሁም የሌላ ሃይማኖት ተከታዮች እንደምናላችሁ፣ ሰላማችሁ ብዝት ይበልልኝ። ለዛሬ ይዘላችሁ የመጣው የቪዛ ሶስ ብዙ ግባት የማያስፈልገው ጣፋጭና እጥን ምጥን ያለች ማለት ነው። እንሻላህ እስከ መጨረሻ ከኔ ጋር ቆዩ። በመጀመሪያ ተማቴሜን አጥቤ አዘጋጅቻለሁ። አሁን የላይኛው ክፍል ያለውን እናስወግደዋለን። ከዛ በኋላ ደግሞ ከታችኛው መስመር እናረግና ወደ ሞቀ ውሃውን እንከተዋለን ቆዳው እንዲላጠለን እንጂ አናበስለውን ማለት ነው። መስመር ስታደረጉ ደግሞ ወደ ውስጥ ገባ ሳትሉ ቆዳው ብቻ ውሃ እንዳይዝልባችሁ እና ሀዋይቤ በዚህ አጋጣሚ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ እያረጋችሁ አበረታቱኝ፣ እንዲሁም የደወል ምልክቷን በማጥቆር አዲስ አዲስ ነገር ስለቅ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። እንሻላህ። የምታበረታቱኝ አላህ ይስጥልኝ፣ አላህ ያክብርልኝ። እንሻላህ። አሁን ተማቲሜን አዘጋጅቻለሁ። የሚላጥ መሆኑን ሳየው አወጣሁት ማለት ነው። አላበሰልኩትም። እንደገና ደግሞ አያችሁ በደንብ አርጌ ስላልቆረጥኩትኝ በእንደዚህ አይነት መልኩ ጽድት ባለ ወጥቶልኛል ማለት ነው። እናንተ በደንብ አርጋችሁ እንዳትቆርጡት፣ ቆዳው ብቻ ነው መስመር የምታወጡበት ማለት ነው እና ሀባይቤ እኔ እፈጨዋለሁ። ከዛ በኋላ ደግሞ ሽንኩርትን አዘጋጃለ አቁራላዋለሁ ማለት ነው። እናንተ ሰርተን ነው ምንፈጨው ብላችሁ ካሰባችሁ ምን ታደረጋላችሁ? ትከትፉትና ሽንጉርት ከነጭ ሽንጉርት ከቅመማ ቅመም ከአዋህዳችሁ ከቁላላችሁ በኋላ ትፈጩታላችሁ ከፈጫችሁ በኋላ ደግሞ ተመልሳችሁ ለአምስት ደቂቃ የሚያክል እሳት ላይ ትጥዷላችሁ ማለት ነው አሁን ሁለት ማንኪያ የወይራ ዘይት እንዲሁም ሽንጉርት አንድ አነስ ያለ አዘጋጅቻለሁ ሽንጉርት አነስ ያለውን እጨምራለሁ ሽንጉርት ትንሽ ካቁላላችሁም በኋላ ደግሞ አንድ ፍሬ ነጭ ሽንጉርት ነው የምጨምርበት ሽንኩርት። ከሽንኩርት ጋር ደግሞ ካቁላላ ሁቲም በኋላ ተማትሜን ይጨምራለሁ ማለት ነው። ተማትሜ እናንተ ቀላ ያለ ከሆነ አንድ ማንኪያ ሳልሳ ትጨምራላችሁ፣ እንደኔ አንድ ማለት ነው። የእናንተ ግን ነጣ ያለ ከሆነ አንድ ከግማሽ ወይም እያያችሁ ላችሁ እስካሰባችሁት ድረስ አንድ ከግማሽ ከዛም በላይ ትንሽን እያያችሁ ጨምሮ ማለት ነው። እኔ ግን አንድ ማንኪያ ነው የምጨምረው። የኔ ቲማቲም ቀላ ያለ ስለሆነው ማለት ነው። አሁን ደግሞ ምን እንጨምራለን? ቅመማ ቅመም። አሁን ቅመማ ቅመም እንጨምራለን። ግማሽ ማንኪያ ቆንዶ በርበሬ፣ ግማሽ ማንኪያ ጨው፣ አንድ ማንኪያ ደግሞ ኦሪጋኖ ቅጠል ማለት ነው። እሱ የደረቃለ እሱ ጨምሩበት። ከዛ በኋላ ተማቲሙን፣ አረፋ ሲያልቅ እንዲሁም ደረቅ ብለው አሁን መጠጥ ሲያደርግ በቂው ነው ማለት ነው። ታይታላችሁ ኢንሻአላህ። ከወደዳችሁ ላይክ ሼር አርጉ። አሁን ኬቻፕ አንድ ማንኪያ እየጨመርኩበትኝ አሁን እየጨመርኩበትኝ አሁን እያጠናቀቅኩኝ። አያችሁ፣ ተማቲሙም አንደኛው አረፋውን ጨርሰዋል። እንዲሁም ደግሞ ውሃውን መጠጥ ብለዋል። በቂው ነው እንደምታዩት ያላችሁ ማለት ነው። አሁን ደግሞ እፈጨዋለሁ። ተፈጭቶና ያልተፈጨ አሳያችኋለሁ። ምርጫችሁ፣ የፈለጋችሁን ሰርታችሁ ትጠቀማላችሁ ማለት ነው። ይህንን የተፈጨ ነው፣ ያልተፈጨ ደግሞ ይህንን ነው። እናንተ በምትፈልጉትን መልክ መስራት ትችላላችሁ። አንዳንድ ሰው ሽንኩርቱ ፈጠጥ ብሎ ማየት አይፈልግም። አንዳንድ ሰው ደግሞ በእንደዚ አይነት መልኩ ሽንኩርቱን እያለ ሳይፈጭ የሚወድ ሰው አለ ማለት ነው። ሲፈጭ ደግሞ ይህን ይመስላል። ማሻላ ተባረክላ ነው። በፈለጋችሁ መስራት ትችላላችሁ። ሞክሩት፣ ትወድታላችሁ ብዬ አስባለሁ። እንሻላ ሰብስክራይብ ያላረጋችሁ ካላችሁ ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ባይ ባይ።